አሜሪካን ያስበረገገው የቻይና አዲስ መሳሪያ። ቻይና የአሜሪካን አቅም ልትበጣጥስ ነው። ውቅያኖስ ስር የሚቀበረው አጥፊ። ቻይና ሃዝ አንቪልድ አ ዲፕ ሲ ኬብል ካቲንግ ዲቫይስ ኢትስ ዘ ፈርስት ኔሽን ኢን ዘ ወርልድ ቱ ዱ ሶ ቱ ኦፊሻሊ። ቻይና አሜሪካን ካላንገዳገድ ኳልተኛም ትላለች። አሜሪካ ደግሞ ቻይና ካልደቀቀች እንቅልፍ ባይኔ አይዞርም ካለች ቆይታለች። ሁለቱ ሀገራት ሲሻኮቱ ዓለም ስጋት ውስጥ ወድቋል። ቻይና ከሰሞኑ አሜሪካን ለማስደንገጥ የገለጠችው ከየት አመጣችው የተባለ መሳሪያ ታዲያ ዓለምን በሙሉ ያስደነገጠ ሆኗል። መሣሪያው እንደ ሌሎች መሳሪያዎች ሁሉ አንድ ቦታ ላይ ውስን ጥቃት የሚያደርስ ሳይሆን ዘላቂ ውድመትን የሚያደርስና በሚሊዮኖችን የሚያንኮታኩት ነው። ለመሆኑ አስደናቂው መሳሪያ ምንድን ነው? አሜሪካስ ለምን ተጨነቀች? ሰላም የተወደዳችሁ የሰሞነኛ ቤተሰቦች ጤንነት ከህይወት ምቾት ጋር ያድላችሁ። ዓለም በገመድ እንደተሳሰረች ታውቃላችሁ። አሁን የምትጠቀሙት ኢንተርኔት በገመድ ውቅያኖስ አቋርጦ እንደሚመጣ ብዙዎች አይገምቱም። ቻይና ሰይፍ የመዘዘችበት አዲስ መሳሪያ የገለጠችበት በእጃችሁ ያለውን ኢንተርኔት ነው። ለምን፣ እንዴትና በምን ለሚሉ ጥያቄዎች ሁሉ ጥንቅራችን መልሳለሁ። በቆይታችን ቻይና ለምን አስጨናቂውን መሳሪያ እንደሰራች የውቅያኖስ ስር ገመዶች ምን እንደሆኑ ብሎም እንዴት እንደሚሰሩ ቻይና ለምን ጥልቁን ባህር መቆጣጠር እንደፈለገችና ታይዋንና አሜሪካ ለምን እንደተጨነቁ አንድ በአንድ እንዳሰሳለን። በመጨረሻም የአሜሪካን የቲክቶክ መዝጋት ፍላጎትና የቻይናን ኢንተርኔት የመቁረጥ አንድምታ እናያለን። አብራችሁን ቆዩ። ቻይና አሜሪካን የምታስጨንቅበት ሌላ ሀያልነቷን የምታጠነክርበት አዲስ አደገኛ መሳሪያ ታጥቃለች። መሳሪያው ሚሳኤል ስለመተኮስ ቦምብ ስለማፈንዳት፣ አሊያም አረር ስለማቀጣጠል አይደለም ቀልድ በሚመስል መልኩ ገመድ ስለመቁረጥ እንጂ። ዋናው ነገር ታዲያ የሚቆረጠው ገመድ ምንድን ነው የሚለው ነው። ቻይና አዲስ የገለጠችው መሳሪያ የጥልቅ ባህር አቋራጭ ገመዶች መቁረጫ ሲሆን ይህን አደገኛ ማሽን ያስተዋወቀች የመጀመሪያዋ ሀገር ሆናለች። ቻይና ይሄ ገመድ መቁረጫ ውሃ ውስጥ ወደ ታች 4000 ሜትሮች ጠልቆ የሚበጣጥስ ሲሆን አብዛኞቹ የውቅያኖስ አቋራጭ ገመዶች ከባህር ጠለል በታች 2000 ሜትር ላይ ነው የሚገኙት። ዓለምን ያስደነቀው ታዲያ የቻይና ዕቅድ ምንድን ነው የሚለው ነው። ቻይና ለምን 4000 ሜትር ጠልቆ ገመድ የሚቆርጥ መሳሪያ ሰራች? ቻይና በተደጋጋሚ ዓለም አቀፍ የውቅያኖስ አቋራጭ ገመዶችን በመቁረጥና ስራቸውን በማስተጓጎል ትከሰሳለች። ይህንን ክስ እውን የሚያደርገውን ትዕይንት ታዲያ ሀገሪቱ በይፋ ለዓለም ግልጽ አድርጋዋለች። በዚህም ውቅያኖስ አቋርጠው ከአህጉር አህጉር ተሻግረው ዓለምን በኔትወርክ የሚያስተሳስሩ ገመዶችን መበጣጠስ የሚያስችል መሳሪያ እንደታጠቀችና ከፈለገችም በአንድ ቀን ዓለምን ወደ ድንጋይ ዘመን መመለስ እንደምትችል አሳይታለች። ለመሆኑ ውቅያኖስ ውስጥ የተቀበሩ ስውር ገመዶች ምንድን ናቸው? የሚሰሩትስ ምንድን ነው? ከባህር ጠልቀው ከአይን ተሰውረው ዓለምን የሚያስተሳስሩ ገመዶች መኖራቸውን አብዛኛው ህዝብ አያውቅም ቢባል ማጋነን አይሆንም። እነዚህ በብዙ ሺህ የሚቆጠሩ ስውር ገመዶች አህጉርን ከአህጉር፣ ሀገርን ከሀገር፣ ብሎም ህዝብን ከህዝብ በኢንተርኔት ያገናኛሉ። እነዚህ ገመዶች ከሌሉ ኢንተርኔት እነዚህ ገመዶች ከሌሉ ዩቲዩብ፣ ቲክቶክ፣ ፌስቡክ እና መሰል ነገሮች የሉም። ገመዶቹ ከተቆረጡ ህዝቦች ካሉበት ብዙ አመታትን ወደኋላ ይመለሳሉ። የደቡብ ኮሪያ ጌም ተጫዋቾች፣ የስዊዘርላንድ ባንከሮች፣ የኢትዮጵያ ቲክቶከሮች፣ ብሎም የአሜሪካ ትሬደሮች ያለ እነዚህ ገመዶች ምንም ናቸው። ወይም በባህር ስር በሚመጡ ኢንተርኔት አስተላላፊ ገመዶች አማካኝነት ነው ከዓለም የሚገናኙት እነዚህ አስደናቂ ገመዶች ታዲያ ፈጣን የኢንተርኔት አገልግሎት አሁን ባለንበት 21ኛው ክፍለ ዘመን ከባህር ወለል በታች በርካታ ኪሎ ሜትሮች አቋርጠው እንደ ዘንዶ የተምዘገዘጉ አውጉርን ከአውጉር ሀገሮችን ከሀገራት እርስ በእርስ በመረጃ መረብ እያስተሳሰሩ ይገኛሉ። አገልግሎቱ የሚዘረጋው ሰፊና ጠንካራ በሆኑ ዘመናዊ ሽቦዎች በመሬት ውስጥ ሲሆን ሳተላይት ሳተላይትና የተለያዩ ቴክኖሎጂዎችንም በመጠቀም መረጃዎች ከአንዱ የዓለም ጫፍ ወደ ሌላው በቀላሉ እንዲሰራጩ ያደርጋል ኢንተርኔት የተለያዩ ስራዎችን በማቀላጠፍ ለእውቀትና ለቴክኖሎጂ ሽግግር ከፍተኛ አስተዋጽኦ የሚያበረክት ሲሆን አፍሪካን ከአውሮፓ አውሮፓን ከእስያና ፓሲፊክ እርስ በርስ በማገናኘት አለምን በመረጃ መረብ አንድ አድርጓል በርካታ ሰዎች በየዕለቱ ኢሜይል፣ ፌስቡክና ትዊተር፣ ቲክቶክ እንዲሁም ሌሎች የመረጃ ማስተላለፊያ ዘዴዎችን በመጠቀም ከሌላው ዓለም ጋር በጽሑፍ፣ በድምፅና በምስል ሀሳብ ይለዋወጣሉ። የኢንተርኔት አገልግሎቱ እውቀትን ለማዳበርና አዳዲስ መረጃዎችን ለመለዋወጥ ከፍተኛ አስተዋጽኦ ማድረግ የሚችል ዘመናዊ የፈጠራ ውጤት ነው። ይህን ቴክኖሎጂ አብዛኛው ተጠቃሚ ለመልካም ነገር ቢጠቀምበትም አንዳንዶች ግን ላላስፈላጊ ተግባር ሲጠቀሙበት ማየት የተለመደ ነው። አሁን ላይ ከ99 ከመቶ በላይ ዓለም አቀፍ መረጃዎችን የሚያስተላልፉ የኢንተርኔት ገመዶች በባህር ውስጥ የተዘረጉ ሲሆን፣ በባህር ውስጥ የተዘረጉት ገመዶች በአንድ ላይ የታሰሩ ውፍረታቸው ከ8 ሴንቲሜትር በታች የሆኑ ቀጫጭን ገመዶች ናቸው። ነገር ግን እንደ ቅጥነታቸው ተግባራቸው ያነሰ ሳይሆን በልዩ ጥንቃቄ የተሰሩ በመሆናቸው ከ99 በመቶ በላይ የሚሆኑ ዓለም አቀፍ መረጃዎችን ወደ ተለያዩ ሀገሮች ያስተላልፋሉ። አንዳንዶቹ የኢንተርኔት ማስተላለፊያ ገመዶች በባህር ውስጥ እስከ 8000 ሜትር ጥልቀት ሲኖራቸው የተለያዩ ሀገሮችን መረጃ ያስተሳስራሉ። ከጀርመን እስከ ኮሪያ የተዘረጋው የኢንተርኔት ማስተላለፊያ ገመድ 40 ሺህ ኪሎ ሜትሮች ርዝመት ያለው ሲሆን ረጅሙ አስተላላፊ መስመር ነው። በእርግጥ ቴክኖሎጂው አዲስ ነው ማለት አይቻልም፤ ይልቅ እስከ 150 ዓመት በፊት ጀምሮ ጥቅም ላይ ሲውል የነበረ እንጂ። ታዲያ የዓለም ሀገራት ሁሉ ለዚህ ገመድ ከፍተኛ ጥንቃቄ የሚያደርጉ ሲሆን፣ እንደ አይን ብሌናቸው ሁሉ ይጠብቁታል። ለዚህም ነው ቻይና ይህንን ወሳኝ የዓለም መተንፈሻ መቆጣጠር የፈለገችው። ቻይና እንዴት ጥልቁን ባህር ልትቆጣጠረው ሞከረች? ለምንስ ፍላጎቱ አደረባት? ቤጂንግ አዲሱን የጥልቅ ባህር ኢንተርኔት አስተላላፊ ገመዶች መቁረጫ ያስተዋወቀችው የዓለምን መገናኛ ሁሉ መቁረጥ እችላለሁ፣ እናንተ በሚሳኤል ወደ ሰማይ ስትመጡ የሚሳኤል ማስተኮሻችሁን ላናጋው፣ ወደ ባህር ጠልቃለው ለማለት ነው። እስካሁን ድረስ ከቻይና ውጭ ይህንን የገመድ መቁረጫ ይፋ ያደረገ ባይኖርም እንደ ጦር መሳሪያ ለመጠቀም ያሰበም ይፋ ያደረገም አንድም ሀገር የለም። መሳሪያው የተሰራው በቻይና ሺፕ ሳይንቲፊክ ሪሰርች ሴንተር ሲሆን አስደናቂ በሆነ መንገድ መቁረጫ ማሽኑ በአደገኛ ብረት የተሸፈኑ ገመዶች ሁሉ 400 ሜትር ድረስ ጠልቆ የመቁረጥ አቅም አለው። የሚጠቀመው የታይታኒየም ንጥረ ነገር ደግሞ በሚቆርጥበት ወቅት በባህር ውስጥ ፍንዳታ እንዳይፈጠር ያደርገዋል። የሚገጠመው ቀለል ያሉ ባህር ሰርጓጅ መርከቦች ላይ ሲሆን ሩቅ ቦታ ላይ ባለ ዘመናዊ መቆጣጠሪያ እየታዘዘ ባለው ሮቦቲክ አርም ስራውን ይሰራል። ታዲያ ቻይናን ከፍ ያደረጋት መሳሪያው የቻይናን አቅም በዓለም የባህር ላይ ቴክኖሎጂ የበላይ እንዲሆን አድርጎታል። ታይዋንና አሜሪካ በአዲሱ የቻይና መሳሪያ ለምን ተጨነቁ? በተደጋጋሚ በባህር ውስጥ ጥቃቶች የምትታማው ቻይና አዲሱን መሳሪያ ስታወጣ ደግሞ የባሱኑ የቀደመውን ጥርጣሬና ክስ አባብሶታል። በተለይም በአሜሪካ የምትደገፈው ታይዋን ቻይናን በመርከቦቿ በተደጋጋሚ ጠላቂ ገመዶችን ትቆርጣለች ስትል ትከሳታለች። አያይዛም ባለፉት አምስት ዓመታት ብቻ 27 ጊዜ ገመዶችን ቆራርጣለች ትላለች። እነዚህ ገመዶች አብዛኞቹ ታይዋን ወደ ደሴት ግዛቶቿ የምትልካቸው ገመዶች ነበሩ። በቅርቡ እንኳን ታይዋን አንድ የቻይና መርከብን የባህር ውስጥ ገመዶችን ሊቆርጥ ሲል ይዣዋለው ብላ ነበረ። በርግጥ ቻይና ውሸት ነው ብላ ያስተባበለች ሲሆን ለጦርነት ሩብ ጉዳይ ላሉት ሀገራቱ የነገር ማባባሻ ነዳጅ እየሆነ ነው የገመድ መቁረጫ መሳሪያው ጉዳይ። የቻይናና ታይዋን ጉዳይ አሜሪካ ጣልቃ ከገባች ጀምሮ እየተባባሰ ነው። የቻይናው የገመድ መቁረጥ ክስ ደግሞ በስፋት መሰማት የጀመረው በባልቲክ ባህር ባለፈው ህዳር ወር ሙሉ በሙሉ በተቆረጡና በወደሙ ገመዶች ምክንያት ነው። የተቆረጡት ገመዶች ከጀርመን ወደ ፊንላንድ የሚሄደውና ከስዊድን ወደ ሊትኒያ የሚጓዘው የኢንተርኔት ገመድ ነበር። በጉዳዩ የለውም የምትለው ቻይና እውነቱን አላምንም ብትልም አውሮፓ በሙሉ ሲከሳት ቀድሟል። ከሰሞኑ ታዲያ አዲሱን መሳሪያ ስትገልጥ አይኖች ሁሉ ወደ ቤጂንግ ዞሩ። አሜሪካም ቻይናን እያስጠቆረችና በቀጠናዋ እየተገዳደረች አሁንም አለች። አሜሪካ የቻይናን እንቅስቃሴ ሁሉ በአይነ ቁራኛ እየተከታተለች ሲሆን የሰሞኑ የገመድ መቁረጫ መሳሪያ ደግሞ ሌላው ራስ ምታት ሆኗል። የአሜሪካና የቻይና ግንኙነት እንዴት ቋፍ ላይ ደረሰ? ቀጣዩ እርምጃስ ምንድን ነው? የአሜሪካ የደህንነት መስሪያ ቤት ከሰሞኑ ባወጣው መግለጫ ቻይና አሁን ቀንደኛ የአሜሪካ ስጋት ናት፣ በወታደራዊ እርምጃም በሳይበር ጥቃትም ልታጠቃን ትችላለች ብለዋል። ሁለቱ ሀገራት ከቅርብ ጊዜ ወዲህ ለዓለምም ለገናጋ የሚቸገረን ትርክ ውስጥ የገቡት በታይዋን ጉዳይ ሲሆን፣ ከዚህ ቀደም የማይደፈር የነበረው የአሜሪካ አቅም አሁን በቻይና እየተበለጠ በመሆኑ ቻይና አሜሪካን ልታጠቃ ትችላለች ተብሎ ይፈራል። ባለሙያዎች እንደሚሉትም ከዚህ በኋላ ቻይና በትልልቅ መሳሪያዎች የአሜሪካን የማጥቃት ብቃት ስላላት ልታደርገው ትችላለች፣ አቅሙም አላት ይላሉ። ቻይና ከሩሲያ አብራ ከሰሜን ኮሪያ ተወዳጅታ ከኢራንም ጋር ተግባብታ አሜሪካን ማፍረክረክ ብሎም መሰባበር ትፈልጋለች። ታዲያ ከገንዘብም ከትጥቅም በላይ ጦርነት ላይ በቂ እውቀት መኖሩ አሸናፊ እንደሚያደርግ ከሩሲያና የዩክሬን ጦርነት የተማረችው ቻይና ጀግና ባለሙያዎቿን አሰማርታ በሳይበር ጥቃት አሜሪካን ለማስጨነቅ በሐሰት ዜና ዋሽንግተንን ለመሙላት እንደተዘጋጀች የትራምፕ አስተዳደር ገልጿል። ይህ ብቻ አይደለም ቻይና አሁን የላቁ የሃይፐርሶኒክ ሚሳይሎችና መሳሪያዎችን የረቀቁ የጦር ጀቶችን ስውር ሰርጓጅ መርከቦችንና ጠንካራ የስፔስና የሳይበር ማጥቂያ መሳሪያዎችን የታጠቀች ድንቅ ሀገር ሆናለች እዚህ ከደረስን የዓለም መነጋገሪያ የነበረን የቲክቶክ ነገር አነስተን እናብቃ አሜሪካ ቲክቶክን እዘጋለሁ ስትል ቻይና እንደውም የዓለምን ኢንተርኔት ገመድ በመበጠስ አቋርጣለሁ እያለች ነው ለመሆኑ የአሜሪካ ቲክቶክን መዝጋትና የቻይና ኢንተርኔትን ማቋረጥ ምን እና ምን ናቸው? መንግስት የተለያየ ኃይልን በበላይነት ተቆጣጥሮ በብቸኝነት የመያዝና የመጠቀም መብት እንዳለው ሁሉ ማኅበራዊ ሚዲያዎችም የሰው ልጅ ትኩረትን በበላይነት ለመቆጣጠርና ለመጠቀም ከመቼውም ጊዜ በላይ ፉክክር ላይ ይገኛሉ። ሬስቱ ዘቦታም ይሉታል። የበላይነቱን ያረጋገጠ ፕላትፎርም ለሀገሩም ዓለም አቀፍ የኃያልነት ልዕልና ወሳኝ የተጽዕኖ መሳሪያ ነው። ወሳኝ ናሽናል ኢንስትሩመንት ኦፍ ፓወር ይሆናል። ዲጂታል ፓወር ከኢኮኖሚክ እና ወታደራዊ የበላይነት ጋር ተጣምሮ ዓለምን በእጅ ዓለምን በእጅ ለማድረግ ያስችላል። ልዕለ ኃያል ያደርጋል። ነገሩ እንደ ውጭ ጉዳይ ፖሊሲ መሳሪያ መሆኑ ያገለግላል። ትኩረታችንን በመቆጣጠር የእነሱን የውጭ ጉዳይ ፖሊሲ ግብ በሚያሳካ መልኩ ባህሪያችንን ድርጊታችንን እምነታችንንና አመለካከታችንን እንዲሁም ማንነታችንን የመቅረጽ አቅም ይኖራቸዋል። ማህበራዊ ሚዲያን የተቆጣጠረ መንግስት፣ ወይም ሀገር ደግሞ ጠላት የሚለውን ኃይል እንደፈለገ የማሾር ዕድል አለው። ለዚህም ነው የአሜሪካ የሕግ አውጪ ምክር ቤት ቲክቶክ አሜሪካ ውስጥ አገልግሎት መስጠት ከፈለገ ለሀገር ውስጥ ባለ ሀብት ሊሸጥ ይገባል የሚል ሕግ አውጥተው ቲክቶክን ከናካቴው ሊዘጉ የነበረው። የሚገርመው አብዛኛው የአክሲዮን ድርሻ በአሜሪካኖች እጅ ቢሆንም ወሳኙና ወርቃማውን አንድ በመቶ ድርሻ የያዘው የቻይና ካምፓኒ የሆነው ባይት ዳንስ ነው። ይህ ድርሻ ለባይት ዳንስ የውሳኔ ሰጭነት የበላይነት ይሰጠዋል። አልጎሪዝም የመጠምዘዝ መብት አለው። የጓዳ በር ጥቅም ያስገኝለታል። የቻይና ስለሆነም ከጸጥታና ደህንነት አንጻር ብሔራዊ ጥቅም በሚያስከብር መልኩ ስለ ተቀመሩ እንዲስተካከል ሊገደድ ይችላል ይህ አሜሪካኖችን ያሳስባቸዋል ምንም እንኳን ቲክቶክ የአሜሪካ ዜጎች ዳታ በሀገር ውስጥ ቋት ቢያስቀምጥም ከዓለም አቀፍ የኃይል ሚዛን የበላይነት ፉክክር አንጻር ቲክቶክ ከፌስቡክ ና ሌሎች ማኅበራዊ ሚዲያዎች የበለጠ ትኩረትን የመሳብ አቅም ስላለውና ተጠቃሚው በፍጥነት ስላደገ ግዴታ ባለቤትነቱ እጅ ጠምዝዘው ከቻይና እንዲወጣ ይፈልጋሉ ለዚህም ነው ቲክቶክ ወርቃማዋን የአክሲዮን ባለቤትነት ለአሜሪካ አሳልፎ እንዲሸጥ ወይም አገልግሎቱን እንዲያቋርጥ ሕግ ያወጡት። ቻይና ፌስቡክ እና ዩቲዩብ በግዛቷ እንዳይሰሩ አግዳለች። ህንድ ሙሉ በሙሉ ክልከላ አድርጋለችና ከቻይና ጋር ሪዥናል ሱፐር ፓወር ለመሆን ተፎካካሪ ስለሆኑ በሌላ መልኩ ፈረንሳይ፣ እንግሊዝ፣ አውስትራሊያ፣ ኒውዚላንድ ወዘተ በመንግስት መስሪያ ቤት ኮምፒውተሮች ላይ የቲክቶክ መተግበሪያ እንዳይጫን ክልከላ አድርገዋል። ይህ እንግዲህ የመንግስት መስሪያ ቤት ሚስጥራዊ መረጃዎች በቻይና እንዳይዘረፍ ለመከላከል ነው። ለዚህ አጸፋ ደግሞ ቻይና እኔም የዓለምን ኢንተርኔት በሰላ መቁረጫ መሳሪያ የቆርጠዋለሁ እያለች የምትገኘው የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም።